ሰላም ጤና ይስጥልኝ ውዴ፣ የተከበራችሁ የቻናል የተከታታይ ሰላማችሁ ይብዛልኝ። በያላችሁበት ላይክ ሼር አድርጉልኝ። ለብርኬና ለሃይሚ ማለት ነው። አሁን ላይ ያሉበት ሁኔታ የብርኬና የሃይሚ ከባድ ቢሆንም ነገር ግን አንዳንድ ነጥቦችን አነሳና እንዴት ከዚህ ከጠንፌ መራቅ እንዳለባቸው፣ እንዴት ወደ ሰላማቸው መመለስ እንዳለባቸው፣ በመሃላቸው ግን ጠንፌ ልታረግ ያሰበችው እና የጠንፌ አንድ ነገር ያላማረኝን ነገር እነግራችኋለኝ። ዶቼ ትናንትና ጠንፌ ለማስታረቅ ነበር አደል ብሩኬንና ሃይሚን የጠራቻቸው። በዛ መሀል ግን ምን አለች? እኔ በጣም በጣም የገረመኝና ድንቅ ሊለኝ የቻለው አሁን ላይ ራሱ ሳስበው ቁጭ ብዬ ማለት ነው እኛ እኛ ችት ብንሰራ ብናደርግ ካሜራ ላይ እናደርጋለን ወይ አለች። ይሄ ማለት ምንን ያስከትላል መሰላችሁ? ቤተሰብ እሷ አሳባላት እንደዚ አይነት ነገሩ ማለት ነው። ስለዚህ በአጠቃላዩ ብሩኬንና ሃይሚ ሰላም ይወርዳሉ ወይ ሰላም ይፈጥራሉ ወይ የሚባለው ጠንፌ ከመሀል ስትወጣ ነው። ሃይሚ ምን አለች ራሱ ምን አለች ምን አለች? እኔ አለች ብሩኬን ማግኘት ብችል ለእኔ ራሴ ያገኘው የለም ወይ ማንም እንዲያገናኘኝ አልፈልግም ነገር ነው። ገብታችኋል። እሷ መታረቅ ብትፈልግ ራሷ አግኝታ መታረቅ እንደምትችል ነው እዛ ጋ የነገረቻት። ትችላለችም ልክናት። ማስታራቂ አያስፈልግም እዛ ጋ የአንቺ መገኘት ጥሩ አይደለም ነው በቅኔ ማለት ነው። እና አንቺ ችትም ማደረሽ ችትም ለማድረግ ሀሳብም ይኑርሽም አይኑርሽም ጠንፌ አነጋገርሽ ራሱ ይዘጋል ይዘገንናል አንቺ ከህይወታቸው ውጭላቸው፣ እንጂ እነሱ ይታረቃሉ ይታረጋሉ። ብሩኬና ሀይሚ ደግሞ ራሳችሁ ታረቁ፣ ወደ ሰላማችሁ ተመለሱ። ከዚ በላይ አስፈላጊ አይደለም። ከዚ በላይም ኦዲየንስም እዛ ጋ እንትን ይሆናል። ወደ ደላ ስድብ ውስጥ ገብተዋል ኦሬዲ። አሁን ሀይሚን አንቺ ባለጌ አንቺ እንደዚህ በነገራችን ላይ ስድብ ማለት ነው። ስድብ ለሃይሚ ብቻ አይደለም። ለጋሼ ልጆች እንደ ልብስ ነው። ከምንም አይቆጥሮትም ሲጀመርም ማለት ነው። እስኪ አብረሽን እኔ ሁሌ ነው የሚሰደበው። ምንም አይመስለም። ሀይሚ ሁሌ ነው የምትሰደበው። መልስ እንኳን አሰጥም ደስ የሚለው ነገር፣ መልስ እንኳን አሰጥም ደስ የሚለው ነገር እና ብትሳደቡም ባትሳደቡም ምንም የሚመጣው ነገር የለም። አንቺ የገጠር የክፍለ ሀገር ልጅ ስሙ፣ የክፍለ ሀገር ልጅ መሆን እሷን እኮ ነው እንደዚያ ያሏት እኔ በጣም ብዙ ብዙ ብዙ ብዙ ቆሻሻ ቆሻሻ ኮመንቶችን አንብቤ ያለኝ ሌላው ነገር ደግሞ ሀይሜን ታስጠያለሽ ብለሻታል ጠንፌ ማለት ነው መጨረሻ ላይ ምንድን ያለቻት ብዬ ደጋግሜ አልሰማ ብሎኝ ደግሜ ደጋግሜ ያዳመጥኩትኝ ታስጠያለሽ ብለሻት ነው የሹ ጠንፌ ግን በጀመሪያ አንቺ ራስሽን አይተሸዋል ከራስሽ ከጠጉርሽን ጀምር የሞተ የህንድ የሞተ ጠጉር የሞተ ሰው ጠጉር በአናትች ተሸክመሽ ምዙሪ አጋንንታም ማለት ነው። ወደ ጥፍርሽ ስንወርድ ደግሞ ጥፍርሽ ቢወልቅ ብታወልቂው ይሄ ያልተሞረደ መጥረቢያ ነገር ነው። እንደዛ አይነት ነው ነው የሚሆነው ማለት ነው። ሌላው ጭንቅላትሽ ሄማንሄርሽ ቢወልቅ ደግሞ የብሳና ጉቶ ማለት ነው። አንቺ መጀመሪያ እኔ ማነኝ በይ ወይንም እኔ ማነኝ ብለሽ ከመጠየቅሽ በፊት አንቺ ራስሽን መስታወት ላይ ቆመሽ እኔ ማነኝ ብለሽ ጠይቂው። ሀይሚን ታስጠያለሽ የማለቱ አቅሙ የለሽም የለሽም። ሰው ልጅ ሰውን ሊንቅ የሚችለው ምን ሲሆን መሰላችሁ? ከዛ ሰው የተሻለ ሲሆን ነው። አንቺ እኮ በነገራችን ላይ አስጠሊታ ሰው ነው። ሰውን አስጠሊታ ብሎ የሚሳደበው ማለት ነው። እና ሴትዮ ተከበሪ፣ ተከበሪ። ሀይሚ በኦርጂናል ማንጠጉሯ ጠጉሯ፣ በኦርጂናል ጥፍሮቿ፣ ሁሉ ነገሯ ከኋላ እንኳን እስፎንጅ አላደረገችም። በራሷ ነው ሁሉ ነገሯ ማለት ነው። እስፎንጅ እንኳን እኛ ነን ያስተውንሽ። የመጀመሪያው የድሮ ፕራንክ ላይ ነበረሽ፣ እኛ በእኛ ሀይል ተውሽ ስፖንጅ ተይቅ ተይቅርብሽ አይሆንም አደራረጉን አልቻልሽበትም ብለን ሆ ሆ አስተውን ብለን አስተውን ልብስሽም እንደዚህ ጥሩ አይደለም አለባበስሽ ብለን ሆ ሆ ብለን ትናንትና አስተካክለሽ መጣሽ አሁን ደግሞ እንድታስተካክልን የምንፈልገው ነገር ቢኖር ምንድን ነው ከሁለቱ ህይወት ውስጥ ውልቅ ይሄን ነው ምንጠብቀው ከአንቺ ያችኛዋ ደግሞ ዘቢደር ምን ሀይሚ በጣም አናዳኛለች አለች። አንቺ ማነሽ እና ነው ለአንቺ ስልክ የምታነሳልች። ዘቢደር ማነሽ ሱዚ ምንም ጥፋት የለባትም እኔ ሳቅ አለች። ታይ እንጂ ጥፋት አይደለም አደለ? አልጋ ላይ ተዘብዝቦ ከሰው ፍቅረኛ ጋር ፕራንክ ቪዲዮ መስራት ጥፋት አደለም። ላንቺ ፊትሽ የመጠጠውን ፊትሽን ማለት ነው። ምግብ በልተሽ ወዝ እንዲያመጣ አድርጊው። ወደ ሀይሚ ላይ ከመውጣትሽ በፊት ለዚ ቢደር ይሄንን አድርሱልኝ። ምግብ በልተሽ ፊትሽ እንዲሞላና ይሄ ምንድን ምንድነው ወዝ ፍጭ እንዲል አድርጊ ፊትሽን ማለት ነው። ይቺ ብትበላ እንኳን ማጠረቃ ሴትዮ መታ። እኛ እኛ እኛ ትላለች ከየት ማነፈቱ የለቀቀች ፈቱ ዘቢደር ማለት ነው። አንቺ የሱሲ ፓምፐርስ አቃባይ ነሽ በእርግጠኝነት ማለት ነው። እና ስነስርዓት ያዙ፣ ስነስርዓት ከዚህ በኋላ የምትመጡ ጠንፊዎች ስነስርዓት ያዙ፣ ስነስርዓት። የምትናገሩትን ቃል አስተካክላችሁ ተናገሩ። ልጅቷ ላይ አትሳደቡ። ተከበሩ ተከበሩ። አቅማችሁን ወቁ። ተሽላችሁ ተገኙ፣ ከዛ ሰውን ተሳደቡ። ሳትሻሉ የሆነ ነገር ሳይኖራችሁ ይሆነ የሚያምር እንኳን ነገር ኖሯችሁ ሀይም ብትሰድዋ፣ ደስ ይለኛል እንዴ! አቀጣቀጣችሁ ሚዲያ። ያቺ የገጠር ልጅ ብለሽ ኮመንት የጻፍሹ ሀይሚን ማለት ነው። የገጠሯ ልጅ መሰለች ሚዲያውን እያንቀጠቀጠች ያለችው። የገጠሯ ልጅ ነች ሚዲያውን እያንቀጠቀጠች ያለችው ገባሽ? ተመልሶ ልሻል መሰለኝ። ምናለ ሲጀመርም እኮ ለጠቅላላ ለእናንተ አይነቶቹ አለቃቃሾች እኮ የማንም ልቅምቅም የሰው ልክ አያውቅም ብላችኋለሁ፣ ሀይሚ በአጭሩ ማለት ነው። ተገባችሁ። የሰውን ልክ ሳታውቁ ሰው ላይ የምትደርሱ ሰዎች አላችሁ፣ ለእናንተ ነው። በመጀመሪያ ሰው ልክ እወቁ። ሀይሚ በቃሽ። ፕራንኩ ላላችሁ ልክ ናችሁ። ሀይሚ ይበቃታል ለቡሩኬ እዛ ጋር ስለተጨናነቀ ነገሮቹ ለማቅለልና ለመፍታት። እንደናንተ ግን እንደናንተ እንደ አሽቃባጮቹ እንደ ተሳዳቢዎቹ ግን አመት ሙሉ ብትሄድበት ራሱ ለዚህ ለጠንፌ ሲባል እኛ ምንም አይመለከተንም።